ቀጥለናል ተመልካቾቻችን። በከተማዋ የሚተገበረው የኮሪደር ልማት የኢንቨስትመንትና የቱሪዝም ፍሰቱን በመጨመር ኢኮኖሚውን ያነቃቃል ብለዋል የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ በድሉ ብሸት። የኮሪደር ልማቱ የተለያዩ የሕዝብ መገልገያ መሰረተ ልማቶችን ያካተተ ነውም ተብሏል። ይህም የአገልግሎት ዘርፉን ጨምሮ ጥቅል የከተማዋን ኢኮኖሚ እንደሚያሳድገው ይጠበቃል። ለዓለም ላይኩን ከከንቲቦ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ደብረ ብርሃን ከተማ ወደ 15 ኪሎ ሜትር የሚሸፍን የኮሪደር ልማት ተግባር ለማከናወን ታቅዶ የዲዛይን ስራቸው የተጠናቀቀላቸው ወደ ተግባር ገብተዋል። በኮሪደር ልማቱ የአስፋልት መንገዶች፣ የእግረኛና የሳይክል እንደዚሁም ሌሎች መሰረተ ልማቶች ይሟላሉም ተብሏል። የከተማው ተቀዳሚ ምክትል ከንቲባ አቶ በድሎ ብሸት በኮሪደር ልማቱ የሚገነቡ መሰረተ ልማቶች ኢኮኖሚያዊ መነቃቃትን የሚፈጥሩ ናቸው ብለዋል። ህጋዊ አሰራሮችንም ተግባራዊ ለማድረግ የሚያመቹ ስለመሆኑ በመግለጽ ላይ በተለይ አንዳንድ ሰፈሮች የኢኮኖሚ መነቃቃታቸው ይሄ በመሰራቱ ትናንትና የነበረው የንግድ እንቅስቃሴን የበለጠ የሚያሳልጥ ተደርጎ የሚወሰድ በመሆኑ ያንን ታሳቢ ያደረገ የዲዛይን ስራዎች ተሰርተው ነው ወደ ተግባር እየተገባ ያለው። ህገወጥ ንግድንም ሌሎችንም ህገወጥ ፓርኪንግንም ለመቆጣጠር አመቺ ሁኔታን ይፈጥራል። የራሳቸው የገበያ በየክላስተሩ የገበያ ሴንተሮች አግኝተው የገበያ ማዕከል ኖሯቸው በዛ አገልግሎት የሚሰጡበትን ሁኔታ እንዲፈጥር ነው ትኩረት ተደርጎ እየተሰራ ያለው። የደብረ ብርሃን ከተማ አስተዳደር የተሻለ የኢንቨስትመንት እንቅስቃሴ ካለባቸው ከተሞች ውስጥ ተጠቃሿ ነች። ይሁን እንጂ ይህንን የልማት እንቅስቃሴ መሸከም የሚችል አገልግሎት ሰጪ ተቋማትና ምቹ መሰረተ ልማት ከማሟላት አንጻር የሚነሱ ጥያቄዎች እንደነበሩ ሙን ነው የኮሪደር ልማቱ ይህንን ችግር ይፈታልም ነው ያሉት አቶ በድሉ ከዋና መንገድ ሀምሳ ሜትር ግራና ቀኝ የህንጻዎቹን ከፍታ የህንጻዎቹን የቀለም አይነት የሚወስን ስራዎችም የአርባን ዲዛይን ጥናት እየተጠናና ዲዛይን እየተሰራ ነው ያለውና እነዚህ ሁሉ ከተማዋን የኢንዱስትሪ ከተማ እናደርጋለን የሚለውን እና የከተማን ገጽታ በመቀየር በኩል ትልቅ ፋይዳ ይኖራል። ይሄ ደግሞ በንግዱ እንቅስቃሴ ላይ አዎንታዊ ተጽዕኖ ያሳድራል። ኢኮኖሚውን በከፍተኛ ሁኔታ በመነቃቃት ረገድ አስተዋጽኦ ያደርጋል ተብሎ የአንት ሳቢ ያደረጉ ስራዎች ናቸው የተሰሩ ያሉት። ፓራራሊ ኢንዱስትሪው የአገልግሎት ሴክተሩና የከተማው ገጽታ እየተቀየረ የሚሄድበት ሁኔታ ነው ያለው። የደብረ ብርሃን ከተማ አስተዳደር የበርካታ የመስህብ ስፍራዎች ባለቤት እንደመሆኗ ያንን ሀብት ለማስተዋወቅና የቱሪስት ፍሰቱን ለመጨመርም የከተማዋ ገጽታና አገልግሎት ሰጪ ዘርፍ ወሳኝ ሚና ስለሚኖረው የሚሰራው ስራ ይህንን የሚያሟላ ነው ብለዋል። የከተማው ገጽታ በተቀየረ ቁጥር የቱሪዝም ፍሰቱ ይጨምራል ነው። ስለዚህ ከዚህ በፊት ደብረ ብርሃን ላይ ይሄ እንደ መሰረታዊ ችግሮች የነበረበት ሁኔታ ነው ያለው። አሁን እየሰራ ነው ያለ ነው። የኮሪደር ልማት ይሄን ችግር ይቀርፋል ነው። በዚህ አመት በጣም ጥሩ ጅማሮች አሉ። ይሄን ጅምር የበለጠ ስና ጎለብተው ከተማውን የቱሪዝም መዳረሻ ለማድረግ እየተሰራ ያለውን ስራ በእጅጉ የሚያግዝ ነው የሚሆነው። ከ600 ዓመት በላይ ታሪክ ያላት የደብረ ብርሃን ከተማ ገጽታዋን በሚታይ መልኩ ይቀይረዋል ተብሎ የሚጠበቀው የኮሪደር ልማት በስራ ላይ ይገኛል። የኮሪደር ልማት ከከተሜነት እድገት ጋር የተሳሰረ ልማት ነው። በዚህ ረገድ በደብረ ብርሃን ከተማ ወደ ስራ የተገባው የኮሪደር ልማት የከተማዋን እድገት ለማፋጠን ያግዛል ሲሉ ነዋሪዎች ተናግረዋል። የኮሪደር ልማቱ ከዚህ በፊት የነበረውን የመንገድ መጣበብና መሰል ችግሮች በዘላቂነት ለመፍታት ተስፋ ጥለንበታልም ብለዋል። በደብረ ብርሃን ከተማ አስተዳደር 15 ኪሎ ሜትር የኮሪደር ልማት ለማከናወን ታቅዶ እየተሰራ እንደሚገኝ የገለጸው ደግሞ የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ ነው። በላይ ተስፋዬ ለነዋሪዎች ምቹ የሆኑ ከተሞችን ለመገንባት ትኩረት ከሚሹ ጉዳዮች መካከል ዘላቂነት ያላቸው የመሰረተ ልማት ዝርጋታዎች ተጠቃሽ ናቸው። ከፍተኛ የኢንቨስትመንት ፍሰትና የህዝብ ቁጥር በሚገኝባት የደብረ ብርሃን ከተማም የኮሪደር ልማት እየተከናወነ ይገኛል። ያነጋገር ናቸው። ነዋሪዎችም ልማቱ ቀድሞ የነበረውን ችግር በመቅረፍና ምቹ ከተማን ይፈጥራል የሚል ተስፋን ሰንቀዋል። እኔ የልጅ ልጅ ያየሁበት ነው። በጣም አነስተኛ ከተማ ነበረ። ከጊዜ ወደ ጊዜ ከአመት ወደ አመት እየተቀየረ ሲሄድ ነው የሚያየው። ስለዚህ በአሁኑ ጊዜ ደግሞ ኮሪደር ስመጣ በጣም ደስ የሚል ነው። አሁን እንግዲህ እንደምናየው ከሆነ ዘለቄታው በዚህ ከቀጠለ በጣም ደስ የሚያሰኝ ነው። እድገት ማለት እንግዲህ መሻሻል ማለት ይሄ ነው። ደብረ ብርሃን ያው በአሁኑ ሰዓት ግዙፍ ግዙፍ ኢንዱስትሪዎች አሉ። የሃያ አራት ሰዓት የፈረቃ ስራዎችም እየተሰሩ ነው ያሉ። ያንን የሚያስተናግድ መንገድ የለም፣ ጠቦ ነበር። አሁን የሚሰራው ኮሪደር ልማት ያሰፋዋል ብለን እናስባለን። ቀደም ሲል የዲዛይንና ሕዝብን የማወያየት ስራ ተከናውኗል ያሉት የደብረ ብርሃን ከተማ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ ነብዩ ባዩ አሁን ላይ ወደ ተግባር መገባቱን ይገልጻሉ። ወደ 15 ኪሎ ሜትር የሚሆን ዲዛይን ዝግጅት ስራ እየተሰራ ነው የቆየው። በተጠናቀቀው የዲዛይን ዝግጅት ላይ ወደ 75 ኪሎ ሜትር የሚጠጋ የኮሪደር ልማት ስራ ዲዛይን ተጠናቋል። ከዚህ ውስጥ ወደ 3 ኪሎ ሜትር የሚሆነውን ለመከናወን ነው የተጀመረው በዚህ አመት። በዲዛይኑ የተቀመጡ የእግረኛ መንገድ፣ የሳይክል ላይን፣ የእግረኛ እና የአስፓልት መንገድ፣ የጎዳና ላይ መብራቶች፣ የትራፊክ ላይቶች፣ መዝናኛዎች ይኖሩታል። በእነዚህ ግንባታዎች ላይ አሸናፊ ለይተን ወደ ስራ ለመግባት ቅድመ ክፍያ የመክፈል ስራ ላይ ደርሷል። እስካሁን ያለውን ስራ ደግሞ በራሱ በከተማ አስተዳደሩ አቅም ጭምር ሲሰራ የቆየ ነው። በኮሪደር ልማቱ ስራ ላይ ቦታቸው ለተነካ ባለ ይዞታዎች ተገቢውን የካሳ ግምት መሰራቱን መምሪያ ኃላፊው ገልጸዋል። ተግባሩን ለማከናወን ከሌሎች የመሰረተ ልማት ተቋማት ጋር በቅንጅት እየተሰራ ስለመሆኑም ጠቁመዋል። መሰረተ ልማት ተቋማት በጋራ የኮሪደር ልማቱ ላይ በታቀደና በፕላኑ መሰረት መሰረተ ልማታቸውን መዘርገት ይጠበቅባቸዋል። እስካሁን የነበረውን በምንሰራበት ሁኔታ ግን ያው ያለ ፕላን የተዘረጉ ስለነበሩ ብዙዎቹ በማንሳት ሂደቱ መልሶ ፕላኑን ጠብቆ በመትከል ሂደት፣ በመዘርጋት ሂደት ጥሩ የሚባል ቅንጅት ነው በዚህ ስራ ላይ የታየው። አንዱ ተቋማቱ የሚበዛውን የራሳቸውን ንብረት በራሳቸው ወጪ አንስተው እያስቀመጡ ያሉበት ሁኔታ ነው ያለው። ማህበረሰቡም ጋር አገልግሎቱ እንዳይቋረጥ በፍጥነት ሙሉ አቅማቸውን ተጠቅመው ይህን ስራ እንዳይደናቀፍ በጋራ እየሰሩ ነው የሚገኙት። እስካሁን ባለው የቅድመ ዝግጅት ስራ የከተማ አስተዳደሩ ባለው የውስጥ ገቢ ተግባሩ ተጀምሯል፣ ያሉት ኃላፊው በቀጣይ ሌሎች አጋር አካላትን ለማስተባበርም ይሰራል ነው ያሉት።